አይዞ አብርሃም፣ አይዞ ወንድሜ፣ አይዞ እናንተ። በጣም እኮ ነው የወደቀው፣ በጣም እኮ ነው የተጎዳው። አይ አብርሃም፣ እኔ የምለው አንተ ርሚ የምትባል ወጠምሻ ጎረምሳ ማለት ነው። አብርሃም፣ እንደ ገፍትራ ነው የጣልከው ወይስ በማጂክ ነው የጣልከው? ማለት ማለቴ ሲወድቅ ስላላየሁት የዛሬው የከፋ ከፋ ነው። እናንተ አይሮታየ ይህን እህት ተንሰፈሰፈች እኮ ይርሚ፣ ምን አድርገው ነው? ያው ምንም ነገር እንዳታደርጉ ብለሽ እንዲ ዶክመንቱ ልትፈልጊ ክፍል ስትገቢ ጉድ አደረገሽ። የልጅሽ አባት ባልሽን ጉድ አድርጎ ጠበቀሽ ማለት ነው። ለማንኛውም ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኑ። እኔ ኮ በተለይ ደግሞ በጣም ያሳቀኝ ምንድን ነው አንዳንድ ኮመንታተሮች አንቺ ዘልዛላ ወንድ ልጅ ቤት ይዘሽ መጠሽ ይኸው ተሳካልሽ ያሰብሽው ተሳካልሽ እያላችሁ ኮመንት የምጽፉ ሰገጤዎች ደና ናችሁ? እንዴት ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ከእኔ ጋር ሆኑ። በህግ አብለክ ላይክ ሳታደረጉኝ እንዳትወጡ። ማንኛውም እንኳን ደስ አላችሁ። ለምኑ እንዳትሉኝ አስረግጬ ነግራችኋለሁ። ችግር የለብኝም የለብኝ ምን የነጭነጫን የማወራው ማለት ነው። አሰላሙ አለይኩም ራህመቱላሂ በረካቱ ውድና የተከበራችሁ የሳራሪ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላም ወጅ ያለ ሀብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጣም ቤተሰብ ነው ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽ እና የሩታ ቪዲዮ ነው ማለት ነው። የዛሬ የእውነት ነው የምላችሁ፣ በጣም ያስቃል፣ በጣምም ዘና ያደርጋል ማለት ነው። እንግዲህ እንዳያችሁ ትሩታዬ ከነበረችበት የእርሚ ወጠምሻው ጎረምሳ ይዛ ጋርዷ ማለት ነው። አዎ ጋርዷ ይዛ ቀጥታ ወደ ቤቷ ሄዳ ነበረ። የሄደችበትን ምክንያት እንግዲህ ሰምታችኋል። ምንድን ነው ያለችው ዶክመንት የምፈልገው ዶክመንት ለመውሰድ ነው የሚሄደው ምናምን ብላለች፣ እና ቀጥታ እንደፈራችሁ ምንድን በሩ ስትደርስ እራሱ ተንቀጥቅጣ ነበረ ዶክመንቱን ለማውጣት ማለት ነው። ሩታ የኔ ቀብራራ የኔ ቆንጆ፣ እንኳ ደህና መጣሽ የኔ እርጉዝዬ ማለት ነው። እና እየፈራችን ቤት ገብታ እንግዲህ አብርሃም እንዳያችሁት ያዙ ይለቀቁኝ። እንዴት ቤት ድረስ ወጠምሻ ጎረምሳ ይዘሽብኝ ትመጫለሽ? ይሄ ያንተ ስራ ነው። ወጠምሻ ጎረምሳ ይዛ እንድትመጣ ያደረካት አንተና፣ ምንም ማድረግ አይቻልም። ይሄ የአንተ ስራ ነው። መቼም አንዳንዶቻቸው ሰገጤዎች የማይገባው የማይገባችሁ ስራ እንደሆነ ድራማ እንደሆነ የማይገባችሁ ሩታን የምትሰድዋጥ እንዲ እሷን ከመስደብ የምትወጡት መቼ ነው? መቼ ነው እንዲ ድራማ መሆኑን እንኳ የሚገባችሁ ማለት ነው። እና ምን እየተከራከሩ ነበር? በር ላይ ቆመው ለብዙ ሰዓት እየተከራከሩ ሲከራከሩ ራሱ ሁኔቴን ነው ምላችሁ። አንዳንዶቻችሁ ወተት ነጭ ነው ሲባል ራሱ አይገባቸውም እንጂ ክርክራቸው ራሱ ድራማ ስራ መሆኑን ያስታውቃል። በደንብ ልብ ብላችሁ ካያችሁት የቱ ጋ እንደሆነ ላስታውሳችሁ። ምን ያለ መሰላችሁ? አብርሃም ለምንድን እሱን ይዘሽ የምትመጪው? ሌላ ጊዜ የምትፈልጊውን ነገር ለመውሰድ ስትመጪ እኮ ለምን መጣሽ ብዬ ምንም ያልኩሽ ነገር የለም እያላት ነበረ ማለት ነው። ሩታ ደግሞ እራሷን ለመከላከል ከአንዳንድ ሰገጤዎች ከአንዳንድ ስድብ ለመትረፍ ስለፈለገች ምን ነበር እያለች የነበረችው ማለት ነው። ልብ በሉ ዜጋ ማለት ነው። እኔ መች መጥቼ አውቃለሁ አለች ማለት ነው አብርሃምም እንዲሁም ደግሞ የአብርሃም ጓደኛ እየደጋገሙ ይሄን እያሉ ነበረ እናም እዚህ ጋር ሁለት አይነት ቃል ነው እየተናገሩ የነበረው ማለት ነው ስለዚህ ስራ መሆኑን በደንብ ያስታውቅ ነበር ማለት ነው ሌላው ምንድን ነው ያለው አብርሃም እኔ ለምንድን ነው ዶክመንት የምትዩ እኔ አንተን አፍቃኛል አንተን ፍለጋ ነው የመጣሁት ነበር አለ ሩታዬ ደግሞ ምን አለችው መስሎሃል እንጂ በፍጹም አንተን ናፍቀኝ ወይም አንተን ፍለጋ አይደለም የመጣሁት እኔ ዶክመንት ፈልጌ ነው የመጣሁት እውነት የዛሬ ክርክራቸው ማለት ነው አማን ነው ብሩኬና ሀይሚ በሉት በቃ እውነት በጣም ነበር ዘና የሚያደርገው ክርክራቸው እናም አንዳንዴ ይግባችሁ አሁን ፌንት ነቀልኩ ብሎ ወይም ደግሞ ከልጁ ጋር ሲከራከሩ እንደወደቀ አይነት ያስመሰለው ሲወድቅ አይታችኋል አሁን አወዳደቁ አይታችሁታል አላየ ነው እዛች ጋር አለ የሆነ ቦታ ቀንስ ተደርጎለታል ማለት ነው። ስለዚህ እንደዚህም እንደሚወድቅ ወይም ደግሞ ማለት እንደሚጨቃጨቁ ስላወቀች ነው ሩታዬ ከበርጋ ቆማ ልትገባ ማለት ዶክመንቱ ልታመጣ ወደ ክፍል ስትሄድ ልከታልሽ ሲላት ርሚ አይ አይደለም እንኳን ተከትልሃት አልገባ ሄርሚ ምድረስ አጋጤ ተከትላ መኝታ ጓዳ ድረስ አስገባች ብሎ እንግዲህ ያን ጠለጥሏት ነበሩ ታየ ማለት ነው። እና ተከተላ ይኸው ግባ አልገው ልጠውል እንደ አብራም የስራን ይስጠ፣ እውነት የስራን ይስጠ። ድዜን ድራማ እያመጣ ልጅቷን አንታስድባት አለ አይደለ? እኔ እውነት የዛሬው እውነቴ ነው የምላችሁ በጣም ነው ያሳቀኝ ማለት ነው። ለማንኛውም እንኳን ደስ አላችሁ። ያው ድራማው ሊያልቅ የተወሰነች ክፍል ናት የቀረችው ማለት ነው። ልንገላገል ነው ወይ ሶስት ክፍል ወይም ደግሞ ሁለት ክፍል ነገ ሆስፒታል የገባበት እናያለን። ከነገ ወዲያ ደግሞ ሰላም ሆነው ተቃቅፈው ፍቅር ፍቅር ሲያጫውታቸው የሚመጣበት ጊዜ ቅርብ ነው። ለማንኛው ቅርብ ነው ቤተሰብ እንዲ አንዳንዶቻችሁ ደግሞ ምን ነበር እያላቸው ያላችሁ የአራት ዓመቱ ህፃን ልጅ ትዝ ብላው ነው የወደቀ። እኔማ እውነቴ ነው ብላችሁ እናንተ የአራት አመቱ ልጅ ነገር እንዴት ነው? እሱማ ነጌ ነው በሰበር ዜና የምመጣላችሁ ማለት ነው። ጠብቁኝ። ሌላም ሚስጥር አለ ስለሱ ጉዳይ፣ ስለ አራት አመቷ ህፃን ልጅ፣ ስለ ነፂ ልጅ ሌላ ሚስጥር ሰምቻለው ማለት ነው። እና ነጌ በሰበር ዜና ነው የምነግራችሁ። ለማንኛውም እውነቴ ነው ብላችሁ የዛሬ የአብርሃም አወዳደቅ በቃ እንደነገርኳችሁ ነው። በማጂክ ነው የወደቀው እንጂ ኤርሚያስ የተባለ ወጠምሻ ጎረምሳ ገፍትሮትም አይደለም ወርውሮትም አይደለም አልወደቀምም አብራህም ማለት ነው። መቼም እኔ ጋ መታችሁ አሁን እንደምትወርቱብኝ ምንም ጥርጥር የለውም። እንደሩታ ማለት ነው። ምድረሰገጤ ድራማ ነው፣ አልኳችሁ ድራማ ነው። በቃ ስራውን እየሰሩ ያሉት ማለት ነው። ዳያገባችሁ ድራማ ነው። በቃ ስራ ነው እየሰሩ ያሉት። ይሄ ደግሞ አብርሃም የሰጣት ካራክተር ነው። በቃ እየሰራች ያለችው ማለት ነው። እናንተ መቼ ነው የሚገባችሁ? ይኸው ተሳካልሽ፣ ወንድ ልጅ አምጥተሽ፣ ከጎረምሳ ቤት ድረስ አምጥተሽ፣ ይኸው ፌንት ነቅሎ ወደቀልሽ፣ ተሳካልሽ እያላቸው ማነው ሩታን የምትሳደጉ ስግጥቅጦች ማለት ነው። ስራ ነው፣ ዚስማይ ስራ ይኖ አንደርስታንድ ስራ። አፋታሻቸው፣ አንቺም አፋታሻቸው እያላችሁኝ ነበር። የማፋታት እናንተ ካልሆነ እኔ ቢሮ ልከፍት ነው። ከተሳካልኝማ ጥሩ ነው። እኔ እኮ በጣም ንግር የምትሉኝ ማለት ነው። ሰሞኑን ሲጨቃጨኩ ምን ቢሉኝ ጥሩ ነው፣ አንቺ ነሻለ ያያሻቸው አንቺ ያፋተሻቸው አሉኝ ማለት ነው። እና ማውደግሜ ደጋግሜ ነው የምነግራቸው ይሄ ካራክተር የሚሰጣት ለሩታ አብሪሽ ነው ምነው፣ አላያችሁ የቦታ ጀራ ዩቲዩበሮች እኮ ብሩኬ የሚባለው ከክፍል ሲወጣ ማለት ነው ተሰብስበው አንድ ላይ ነው ያሉት ማለት ነው። አንድ ላይ ተሰብስቧል። ግን መቼም ቢሆን እናንተ አይገባችሁም። ሩታ ከመስደብ ወደ ኋላ አትሉም ማለት ነው። ሁሌ እንደተሳደባችሁ ሩታን፣ ሁሌ እያንቋሸሻችሁ ማለት ነው። ተነገራችሁ። ይሄ የእርሚያስ የሚባል ልጅ የይስሃቅ ጓደኛ የአብርሃን ጓደኛ የነጽጌ ጓደኛ ነው። ሰው ከነሱ ጋር አብሮ ለመስራት ፈልጎ ነው። ልጁ ባለትዳር ነው። ሚስቶ አምጥተን ፖሰትንላቸው አይደለም? ዛሬም ቤት ድረስ ይዘሽ ማየት ሲቀጥር፣ ሩታ ከቤት መች ወጣችና፣ ቤት ላይ ነው ያለችው ማለት ነው። ለስራ ነው ለድራማ ነው ወጣሁ ምናምን እንደዚህ አይነት ነገር ያለው ማለት ነው። እና ሩታ የኔ እርጉዝ የኔ ቆንጆ ማለት ነው። አምሮብሻል ዘና ከታያልሽ ፈታ ፈታ እያልሽልኝ ልኝ ማለት ነው። ያው ነገ የጠብቁ አብርሃም ሆስፒታል ሲገባ ነው ወይ ግልኮስ ነው የምናየው። እንደዛ ነው እላችኋለሁ ማለት ነው። ማለቴ አስቀድሜ ልንገራችሁ ብዬ ነው። አስቀድሜ ልንገራችሁ ብዬ ነው። ሰላማችኋን ያብዛልኝ። ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ደሩልኝ ባ